እዚያ በሬ ከእዚህ ወሀ ምክንያት አትከክ ለእኔ ልጄ አድኔ ብዬን ወሀ ጨመሬ ከእዚያ ሕክምና ቤት አስገፍቼ ሰባት መርፌ ታዘው ከእዚያ ቦታ ታጥቦ ታጥቦ የሆነ መድኃኒት ገዝቶ በእዚያ ታጥቦ ትላንትና ዓርብ ነው። መድኃኒት ምናምን ጨርሼ ሄመሙ፣ አሁን ድኗል። ምንም ችግር የለም ልጁ ነጻ ሆኗል፣ ብዬን ዛሬ መጣሁ። አንደኛ ደሞ የታላቅ ልጅ የነበረ አንድ ቀን እዚህ ቸርች መጥቶ፣ ከዚህ በፊት በጣም ይረብሻል፣ ምንም ነገር አይሰማም፣ ስትመታ ስትቆጣ ምንም አይሰማም። ግን ከዚህ ቸርች መጥቶ ከሄደ በኋላ ስታዘዝም ይሰማል፣ ስትቆጣም ይሰማል። እንደ ድሮ አይደለም። አሁን እየተሻለ ይሄዳል። ለሱ ማመሰገን ፈልግ አጀብ ጥሙ። እግዚአብሔር ክብር ይሁንለት። አሜን አሜን። አንድ ሰው አሜን ይበል። እሷ እያለች ያለችው ግርዛት ነበረው የልጇ ግርዛት ነበር። ልክ በግርዛቱ ሰዓት ላይ የተወጋው ተቆርጦ የተወጋው አካሉ ላይ ጉዳት ነው ያደረሰው። ስለዚህ ቆሰለ። ያ በግርዛት ሰዓት ላይ ቆሰለ። በጣም አስቸጋሪ ሆነ። በዛ ጭንቅ ውስጥ እዚህ ይዛ መጣች። ውሃ ተጸለየ። ውሃውን ይዛ ሄደች

ከዛ በጊዜ መታከም አለበሽ፣ ብር ካለሽ አሳክማሉ። እሺ ብዬ ብትርም አሳክማሉ። እዚያ በር ደግሞ ድንቅ ነገር እያደርጋለች ህመመ ከዚያ በር አይበልጥም ብዬ ሐኪም ቤት አስገባሁትም በዛ ሰባት ነው ልብ ቴስት አዝዞ መድኃኒት ገዛውት። በዛ መድኃኒት እየታጠብኩት ማልፈ የወቡት አሁን ትናንትና ዓርብ ነው መጨረሻም። አሁን ልጅህን ድኗል፣ ምንም ችግር የለም አትፍር። እግዚአብሔር ደግሞ በእናትህ ሆኖ በአንድ ሰው ምክንያት ሆኖ ልጅህን ዳኔ እግዚአብሔር አመስግን ብሎ ሐኪሞችን ነገሩ። አጠገብ ያለው ሰው አሁንም ገፋ አድርጎና ድንቅ ይሆናል በሉት፣ መልካም ይሆንልሃል በሉት። አጨብጭቡ፣ ለእግዚአብሔር ክብር። አሁን ይሄ ልጅ ነው። ኋላ የተሸከምሽው ነው። ይሄ ነው። ይሄን ጌታ ምን ትይዋለሽ? ይሄ ጌታ ድንቅ ነገር አደረገ። አጨብጭቡ። ለታ እግዚአብሔር ዘመንሽን ይባርክ። ተባረኪ። በሌላ ምስክርነት ትመለሻለሽ። ተባረኪ። ደ ስሜ መሰረት ይባላል። የመጣሁት ከላንቻ ነው። እግዚአብሔር ክብሩን ይውሰድ። መጀመሪያ እግዚአብሔርን እና ክብረው እዚህ ቤት ብዙ ነገር ተደርጎልኛል። እውነት አለምላቸው ከመጣው ጀምሮ እግዚአብሔር ድንቅ ድንቅ ነገር እያደረገልኝ ነው። ከዚህ በፊትም ስመሰክር አይታችሁኛል። አሁንም ደግሞ ፕሮፌት በሞባይል ላይ የዛሬ ወር ነው ሲጸልይልኝ አሜን ብዬ ተቀበልኩኝ። በጣም የረሳሁት ለረዥም ዓመት ያ ሰው አካውንትሽንና ፓስፖርትሽን ላኪልኝ ብሎ ያው ብሩ መጥቷል። እንግዲህ ቢዛውን እየጠበኩ ነው። እግዚአብሔር አሁን ከሷ ምስክርነት ስልክህን አታወጣልኝም? ዛሬ ስልካችሁ ላይ ሊተንብይበት አንድ ሰው አሜን ይበልስ! አንድ ሰው አሜን ይበልስ! ምንም በሌለ ነገር ላይ ስልክ አንሺ። እኔ ጫል ያለው ብዬ ስል ቀላል ይመስላል። ብራዘር ዛሬ ሩቅ ዘመን ሁሉ ያንተን በረከት የያዘው ነገር በዚህ ስልክ ላይ ይዳወል። አዘጊ ቀንበር በኢየሱስም ይመታ። ያንተን በረከት የሚያዘገይ ንፋሱ ላይ የትኛው ኔትወርኩ ላይ ያለ ቀንበር ይሰበር፣ በኢየሱስም ይሰበር። ከነገ ጀምሮ እዚህ ቁጭ ብለ ያያለ አዲስ ስልክ ይደወል። አዲስ ዜና መስማት ይሁንልህ። አንደሶ ወይ ይበልሽ አጀብጭ ብለ እግዚአብሔር ክብር ይሁንልን እና ባጀቱን ተለቀቀልኝ። እንግዲህ ደግሞ አሁን ፕሮፌት ቢዛ እየጠበኩ ነው። ያው እግዚአብሔር እንድረዳኝ ልምተው አዎ ይመታ ወይ በዚያ በእሷ ምስክርነት ቢዛ እየጠበቃችኋላችሁ። ከፍ አድርግልኝ። አሜን፣ አሜን፣ አሜን በክርስቶስ በኢየሱስ ክርስቶስም ተረኛው አንተ መስካሪ ትሆናለህ። ተረኛው አንቺ መስካሪ ሆኝ። በኢየሱስ ክርስቶስም ነገራችሁ ይመታ። እልፍ የሚባል ነገር ከፊታችሁ ይቅደም፣ በኢየሱስም የታምራት መንፈስ ይቅደም። አጨብጭቡ ለእግዚአብሔር ክብር አሁን አን ረስ ይዋል ረስ በቃ አመት የዘገየው ነገር ስልክ ላይ የሚደወል ስልክ አለ ብዬ የሚደወላልን፣ ስልክ አጠገብ ያለው ሰው ገፋ አድርገን ይደወላል በሉት፣ እየተናገርከው ነው በሉት፣ ተረኛው አንተ ትሆናለህ በሉት። ዛሬ ከዚህ ስትወጣ እናኑ እዚህ እያለ ነው የሚደወለው። በኢየሱስ ክርስቶስም ነገራችሁ ጋር መገናኘት ይሁን። አንድ ሰው አሜን ይበል። ሲ አጀብ ብለህ ለእግዚአብሔር ክብር ይሁንለት። ከ15 አመት በኋላ ሳውዲ ነው ሳውዲ ነው ዋናው ላይ ነው የሄደች። ዛሬ ላመነ ሰው በኢየሱስም ይሁንለን። አሁን እንዲመታ ነው። ዛሬ ስለምን አስተምራለሁ? ስለ ቅባት። ዛሬ አመይን አንድ ሰው የሆነ የሚያስፈጽም ቅባት ላመነ ሰው ይሁንለን። አሁን ደግሞ አራርጦሃል ያቺ ስልክ በኢየሱስም አራርጧል። ነገርሽ፣ በኢየሱስም የፈጠነ ይሁን። ከዚህ ቀን ጀምሮ በኢየሱስ ክርስቶስም ይፍጠን። ንፋሳቶችን አዝዣለሁ። ባለበት ቦታ ላይ ስልክ ይደውል። ነገርሽን የሚያፈጥሩ መላእክት ይግባ። አንድ ሰው አሜን። ለአንተም በኢየሱስም፣ ላንተ በኢየሱስ ይሁንልን። በእውነት ቅባት አለ፣ ኃይል አለ፣ እሳት አለ። እጋለ በእውነት ተካፈሉ። ፓስተርን አሜን እያላችሁ ተካፈሉ። እግዚአብሔር ስሙ ይባረግ ተባረኪ። በሌላ ምስክርነት በቅርብ ቀን እዚህ እንገናኛለን።

ምን ነበር ነበረ ትናንት ተመለች። አምበሁ ቅር መጣሽ? ልትመረመር መጣሽ አለች። አጠገብ አሁን ተሐከሜ በሉት፣ አሁን ተጸልዬ በሉት፣ ሲሄድ በሉት፣ የኔ ፈውስ በሉት፣ ለሐኪሞች በሉት፣ ግራ ይገባል በሉት። አጭምጭም ለእግዚአብሔር ክብር ይሁንለት። እሺ አሁን ተመርመረሽ አሁን እንዴት ትመጫለሽ? አሉ እንዴት ተመልስክ መጣሽ አለ አይ ፈልግ ነው ስል የአንቺ ነገር አይሆንም አለኝ። ስለዚህ አይ ችግር የለም መርምር አልኩት። እሺ እምቢ አለ። እሺ እምቢ ስል በቃ ትቼ ወጣሁና ወደ ቤት ነው ልኩት። ቀጥታ ወደ ቤት ቀባት ይዘት ሄዳል በገባበት ቦታ ሁሉ ግራ ታገባል። አጠገብ ያለው ሰው ጋር ግራ አጋቢ ነኝ በሉት። የኔ በረከት በሉት። የኔ ሰላም በሉት። የኔ ማደገ በሉት። ለሰው ሁሉ በሉት። ግራ ይገባል በሉት። አንድ ሰው አመይን ይበል እስኪ አጨብጭቡለት። ሲያብር ክብር ይሆንልህ አሁን መራመድ አቺ ማን አሁን ውስጥ አዎ አቺ ለመራመድ መሬት ይርቀኝ ነበር፣ መሬት ይርቀኝ ነበር። መሬት እኮ ሰውን ግራቪቲ አለው፣ ወደ መሬት ይስባል። አሁን እሷ እያወራች ያለችው መራመድ አቅቷት እንኳን መሬት ይርቀኝ ነበር። ልክ እዚህ ጸልዬ ነው እዚህ ጋር ምግብ ቤት አለ፣ ሂድና አንድ ሰው አንድ ሰው የሆነ ሰው ሂድና ገዝታልኝ አምጣ፣ እዚሁ ይበላችሁ።

በኢየሱስ ክርስቶስም ይፈወሱ። በኢየሱስም ተጫቸው፣ ይከፈት። አልሸጥ ያለ ነገር ይሸጥ። በኢየሱስም ታምራት ይሆን። ማን ነው? የሆነ ሰው ወደ ብድግል ጋር ነው ወይበለኝ። ሰባት ሰዓት ትንቢት ተነግሮ አስር ሰዓት ላይ ደግሞ መልእክት ሲመጣ ከዚህ እንደወጣ ነው መልእክቱን የሰማሁት። አዎ፣ እንደወጣሁ ጨርሼ እንደደረስኩ ደውላ ነገረች። ሳምንቱን ሙሉ የተጨነቀው አዎ አጥግበለሱ እንኳን ደህና መጣህ። ዛሬ የመጣው ለራስ ብቻ አይደለም። ዘር መንዘር ይፈታል። በማን ምክንያት? በማን ምክንያት ይ አንዳንዶች በምስክርነት መለሳል። እርሱ እየተናገረ እግዚአብሔር ምስክር በምስክርነት መለሳል። አንድ ሰዎቹን ዘርግቶ አሜን ይበላ። ዛሬ በአንተ ምክንያት ታሞ ያለ ሰው ይፋወስ በኢየሱስ በራቸው፣ ተዘግበው ያለ ነገር ይከፈት። ከዚህ ቀን ጀምሮ የታምራት መንፈስ ይቅነ

እሰራለሁ የሚል ነገር የለም፣ እመለሳለሁ ነው። ከዛም እመለሳለሁ ብቻ አይደለም ምግብ ራሱ በ24 ሰዓት ውስጥ አንዴ ብቻ ነው የሚሰጠው። በምን አይነት በምን አይነት እግዚአብሔር አምላክ መልአኩን ባይልክ ኖሮ እቺ ሴት እንዴት ብላ እንደምትመጣ አስቡ። የእውነት ነው የምነግራችሁ። ዛሬ ልንገራችሁ፣ የእግዚአብሔር መልአክ ይቅደም፣ በህይወታችሁ ላይ የተአምራት ቃል ይቅደም። በኢየሱስ ክርስቶስም ለብዙ ሰው በረከት አንተ ሁን።

አሁን ጊዜ በሰው ጸልልኝ። አሁን የምቸገረው ነገር ትንሽ ነገር አለች፣ ጸልኝ ቃል ያውጣል። እንደዛ አለች። አሁን ስልክ አለ፣ ስልኩ ብደውል፣ አሁን ነው የምናገረው። አልገባም። አንድ ሰው አሜን ይበል። የሆነ ሰው የምነግራቸው እንደዚህ በላች። ከዚህ ቀን ጀምሮ ባለቤትህ የምትሰራበት ቤት ውስጥ እኔ አንድ ሴትማ ያለው መንፈስ እግዚአብሔር ሰማያዊ ምስክሬ ነው። ልክ እግዚአብሔር አምላክ ወስዶ እዛ ቦታ ነው አሁን አሁን አንተ እኔን እንደምታይ እኔም አንተን እንደማይ ልጅቱንማ ያለው ቤት ውስጥ ያለ ሰው ያለው ይሄ ደሞ አንድ ሴትም ደሞ ያለች ሴት ያለው መርከብ ነው ቤታቸው ላይ ይሄ ከዚህ የተነሳ በሽተኛ ናት። አሁን ከዛ የተነሳ እቺ ልጅ ምን ይላገዋታል? እንደዚህ ይበላል። ከዚህ ቀን ጀምሮ የገባሽበት ቤት የታምራ ቤት ይሁንልሽ። እግዚአብሔር አምላክ ምርኮ ይበዘብዛል። ቀንበሩን ሁሉ ባንቺ ይሰብራል። አንቺ ደህና እንቅልፍ ትተኛለሽ። እዮ ህልሞችሽ ሁሉ መልካም ይሆና። ቀንበርን ጆርዳን ላይ ያለ ዛሬ ሰብረን እንገባለን። አንድ ሰው ከኔ ጋር የተስማማ ካለ አረብ ሀገር ገብተን ሰብረን እንምጣ። በኢየሱስም ላመነ ያለ ሰው ይሁንለት። አጀብጭ ብለህ እግዚአብሔር ክብር ይሁንለት።

እግሮቻችሁ ቆማችሁ ለእግዚአብሔር ክብር ስጡ፣ እስኪ ሃሌሉያ። ክብሩን እሱ ጠቅልሎ ይውሰድ፣ ክብሩን ጠቅልሎ ይውሰድ። አንድ ሰው አሜን ብሎ አጨብጭቦ ይቀመጥ። ሃሌሉያ። ኢየሱስ ያገና በጣም የገረመኝ ነገር ልንገራችሁ። አሁን እሱን እኔ እዚህ አካባቢ ላይ ተቀመጥ እና ብዬ ቁጣ ስለው ህመሙ ለእኔ ይገባኛል። አሁን ህመሙ ላይ እኔ የሚጨምር ሰው አይደለሁም። ስለዚህ ቀለል አድርጌ ነው ያወራ አሁን እሱ እያወራ ከሶስት መቶ ሺህ ብር በላይ ጭርሻሉ ይላል። ሃይማኖትን ይቀይረዋል። እንግዲህ ትላልቅ ቦታ ላይ ሄጃለሁ እያለ ነው እየመሰከረ። ምንድን ነው እዚህ ቦታ ላይ ዛሬ ላመነ የሆነ ሰው ከዚህ ምስክርነት ተተነሳ ታምራት ይሆንለት። አንድ ሰዎቹን ዘርግተው አሜን ብሎ ይናገራል። ይህንን ጌታ ምን ትለዋለህ?